ሰላም እንዴት ናችሁ ሁሉ ሰላም ዛሬ ደግሞ በታዲ ኢንፎ የዩቲዩብ ቻናል ይጀላችሁ የመጣሁት የዲቪ የ2026 የዲቪ ሎተሪ ውጤታችንና እንዲሁም ህጉ ምን ይመስላል የሚለውን የሆነ ማለት ነው እንግዲህ ከዚህ በፊት አፕራይ ለማድረግ አንድ ቪዲዮ በዚህ በዩቲዩብ ቻናል ለቅቄ ነበረ እንዴት አድርገን ነው አፕላይ ማድረግ እንዳለብን በተለይ ከፎቶ አንጻር ከጋብቻ ከትምህርት ደረጃ እና ከመሳሰሉ ነገሮች በምን በምን መልኩ ነው አፕላይ ማድረግ ያለብን የሚለውን ነገር ሰርቼ ነበረ። አሁን ደግሞ አፕላይ እያደረግነውን ነገር እንዴት አድርጋችሁ ማየት እንዳለባችሁ የማስረዳችሁ የሆነ ማለት ነው ሜይስሪ ሀያ ሀያ አምስት ይለቀቃል። ስለዚህ እንዴት አድርጋችሁ እንደምታዩ ልንገራችሁ። ጎግል ላይ ቀጥታ ትገባላችሁ። ከዛ በኋላ ምንድን ነው የምታደረጉት? ሰርች በሩ ላይ ደብሊው ደብሊው ዶት ዲቪሎተሪ ትላላችሁ። ከዛ በኋላ ቀጥታ ሰርች ታደረጋላችሁ ማለት ነው እዚህ ጋር ቪ www.dvlottery.state.gov 2026 ይላል። እዚህ ጋር ይሄንን ትነኩታላችሁ። ይህን ስትነኩት ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚል አለ። እሱን ቀጥታ ክሊክ ታደረጉታላችሁ ማለት ነው። እሱን ከነካችሁ በኋላ 2026 ኢንትራንት ስታታስ ቼክ ይላል። እዚህ ጋር ቼክ ስታታስ የምትላለች እዚች ጋር የምትዋት በደንብ ማለት ነው። ይችን ቀጥታ ምንድ ነው የምናደረገው እነካታለን ማለት ነው። ከነካናት በኋላ ቀጣዩ ስቴፕ ምንድነው? ኮንቲኒ ይላል ኮንቲኒ የሚለውን እንነካዋለን ማለት ነው። ከዛ በኋላ እንዴት ነው የምታደርጉት? ኮንፎርሜሽን ነምበር ስትመዘገቡ ወይም አፕላይ ስታደርጉ ኮንፎርሜሽን ነምበር የሁላችንም ተሰጥቶናል። ስለዚህ ያንን ኮንፎርሜሽን ነምበር እዚች ውስጥ ላይ ያለችው ዋይ ኤክስ ኤክስ የሚለው ላይ እዚጋ እናስገባለን ማለት ነው። ኮንፎርሜሽን ነምበር ምናልባት አፕላይ ስታደርጉ የጠፋባችሁ ካለ ማለትም ደግሞ ስክሪንሱት ካላደረጋችሁ ወይም ደግሞ ፕሪንት አድርጋችሁ ያለያዛችሁ ሰዎች ካላችሁ ቀጣይ ላይ በዚህ ጉዳይ ቪዲዮ ሰራለሁ ከዛ ሁለተኛው ስቴፕ ምንድን ነው ላስት ፋሚሊ ነው የሚላል እዚጋ ላስት ፋሚሊ ነው የሚለው የአያታችንን ስም እዚጋ ሁለተኛው ስፔስ ላይ እናስገባለን ማለት ነው ከዛ ሶስተኛው የር ኦፍ በርዝ ነው የር ኦፍ በርዝ ሚንስ የተወለድንበት ዓመተ ምህረት አፕላይ ስናደርግ የጻፍነው ወይም ደግሞ በዛ ቀን የተመዘግብንበትን ዴት ነው የተወለድንበትን በትክክል ማስገባት ይኖርባቸዋል? ከዛ በኋላ እዚህ ጋር እነዚህ አራት አይነት ካራክተሮች አሉ። አራተኛው ስቴፕ ማለት ነው እነዚህን ቀጥታ እዚህ ስፔስ ላይ እናስገባና ከዛ በኋላ ሰሚት እንለዋለን ማለት ነው። ሰሚት ስንለው ምንድን ነው፣ ራንደምሊ በትክክል ካገኘን ራንደምሊ ሎተሪ የሚል ነገር እናገኛለን። ከሌለ ደግሞ ያው ሌላ ነገር ነው የሚጽፍልን ማለት ነው። ስለዚህ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ ሸርና ሰብስክራይብ ማድረግ እንዲታበረታቱኝ በአክብሮት ትጠይቃለሁኝ። እንዲሁም ኮንፎርሜሽን ነምበር የጠፋባችሁ ሰዎች ካላችሁ እሱን እንዴት አድርጋችሁ ኮንፎርሜሽን ነንበራችሁ ማግኘት እንደምትችሉ ቀጣይ ላይ ቪዲዮ የምሰራ ይሆናል። ለሁላችሁም የዲቪ ሎተሪ አፕላይ ላደረጋችሁ በሙሉ ካሁኑ መልካም እድል የታዲ ኢንፎ ይመኝላችኋል። ታንኪው